ኑሀሚን ክፍል 34 እንግዲህ በክፍል ሰላሳ ሶስት ሀምራን ናሆምን አሳምና እንግዲህ ልክ እንደ ጸጸተች እና እንዳዘነች አስመስላ ይቅርታ ጠይቃ እንግዲህ ይቅርታውንም ተቀብሏት እሷም እንግዲህ አብራው መኖር እንደምትፈልግ እና ያጠፋችው ጥፋት እንደ ጸጸታት ቤተሰቦቹንም ጭምር ይቅርታ ጠይቃ ከእሱ ጋር መኖር እንደምትፈልግ እንግዲህ አሳምና ያሰበችውን አሳክታለች። ነገር ግን ናሆም እዛ ቤት እንድትኖር ፈቃደኛ አልነበረም። ፈቃደኛ ለመሆኑ ስታውቅ እንግዲህ ስለማትፈልገኝ ነው። ከልብ ይቅርታ ስላላደረክልኝ ነው እንጂ ከልብ ይቅርታ አድርግህልኝ ቢሆን ኖሮ ወደ ቤት ልሄድ ስልህ ደስተኛ ትሆን ነበር በማለት እንግዲህ እያጨናነቀችው ነበር እሱም እንግዲህ ለቤተሰቦቹ ለመናገር ጎራ ብሎ ነበረ እንግዲህ ሀምራንም አባቱ እግር ስር ወድቃ ይቅርታ እየጠየቀችው ነበረ እሷ ናሆም ጋ መሆን እንደምትፈልግ ካልናሆም መኖር እንደማትችልና ና ናሆም ይቅርታ እንዲያደርግላት ለአባቱም እየነገረችው ነበር እነሱ እንግዲህ ደስተኛ አይደሉም ናሆምን እንግዲህ ለመሸወድ መንገድ እየጀምረች ነው ማለት ነው ሀምራን የእውነት ይሳካላታል ምክንያቱም ሀምራን የእውነት ወደውና አፍቅረው ሳይሆን የገባችው ለጥቅም ብላ ነው ስለዚህ አሁን ይሸወዳል ወይስ የቤተሰቦቹን ምክር ሰምቶ ካምራንን ሳይሸወድ ነገሮችን በቀላሉ ይወጣል። ይህንን እንግዲህ የምናየው ነው የሚሆነው። ሌላኛ ኑሀሚንና አባቷ ናቸው። ኑሀሚንና አባቷ እንግዲህ እዛ ቤት ወጥተዋል ማለት ነው። አቶ ግርማ ቤት ገዝቶላቸው ከቤት ወጥተው እንግዲህ የራሳቸው ቤት ላይ የራሳቸውን ሕይወት መስረተው እየኖሩ ይገኛሉ። በጣም ደስተኛ ሆነዋል። በተለይ የኑሃሚን አባት ጓደኛው ባደረገለት ነገር በጣም እንደተደሰተና የእሱን ውለታ እንዴት መክፈል እንዳለበት እያሰበ ነበረ። ሌላኛው ደግሞ በኑሃሚን ድራማ ሀብ በክፍል 33 የተፈጠረ አንድ አዲስ ነገር አለ። ይህም እንግዲህ ዳግም ነው እንግዲህ ዳግም የወይዘሮ ዝናሽ ልጅ ነው እሱ እንግዲህ ተደብቆ የኖረው ታሪክ እንዲወጣ የሚያደርገው ብዙ ነገር አለ እንግዲህ ወይዘሮ ዝናሽን ትዳር ሊበጠብጥ የሚችለው ይሄ ተደብቆ የኖረው ባሏ የማያውቀው በድብቅ የወለደችው ልጇ ባል እንዳገባች ሳትናገር የዳግምን አባት ሸውዳ የመጣችበት እንግዲህ በድብቅ የተወለደው ልጇ ነው እሷ እንግዲህ ለባሏም ለቤተሰቡም በሙሉ የጓደኝ ልጅ ነው ብላ እያስተዋወቀችው ትገኛለች ዳግም ይሄ ነገር ሞራል ውድቀት ቢያደርስበትም ቢያናድደውም ነገር ግን የሚፈልገውን ነገር እስከሚያደርግ ድረስ የተባለውን ነገር አምኖ በመቀበል እዛ ቤት ውስጥ መቀጠል ነው ዳግም አንድ ከባድ የሆነ ችግር አለበት አንደኛ ነገር እናቱን በጣም እያስፈራራት ነው ብዙ መስቀለኛ ጥያቄ እየጠየቃት ይገኛል እየወቀሳትም ጭምር ነው ለምን አባቴን ሸወድሽው አባቴን መሸወር ለምን አስፈለገ አንቺ አጭበርባሪ ሴት ነሽ በጣም ብዙ ነገሮችንና የመሳሰሉትን እየተናገራት ይገኛል ይህን ሲናገራት እንግዲህ ወይዘሮ ዝናሽ የምትመልሰው መልስ ባይኖራትም በጣም እየተናደደችና ተስፋ እየቆረጠች ከቤቷ እንዲወጣላት እንደምትፈልግ እየጠየቀችው ነበር ነበር። እሱ ግን ከዚህ ቤት ሊወጣ የሚችለው ብዙ ነገሮችን ካደረገ በኋላ ነው። እሱ መውጣት እንደማይፈልግ ነው የነገራት። እሷ ግን ቤቱን እንደምትከራይለትና እዛ ቤት ከወጣ ሕይወቷ በሙሉ ሰላም እንደሚሆን ነው እየነገረችው የነበረው። እሱ ግን ለመውጣት ፈቃደኛ አይደለም። ሁለተኛው ነገር ደግሞ የዳግም ችግር ቤት ውስጥ ያያቸውን ሴቶች ሁሉ እየተመኘ ይገኛል። በመጀመሪያ ኑሀሚንን ነው የተመኛት። እሷ ደግሞ እዛ ቤት መውጣቷን ካወቀ በኋላ ደግሞ ሰራተኛዋንም እንዲሁ የእናቱን ልጅ እህቱንም እየተመኘ ይገኛል እሱ እህቱ እንደሆነች አታቅም እህትየውም ወንድሟ እንደሆነ ስለማታቅ ማለት ነው። ብቻ ለቤተሰቡ በሙሉ የጓደኛዋ ልጅ እንደሆነ እያስተዋወቀቻቸው ትገኛለች ማለት ነው። ዳግም እስከ መቼ ድረስ እዛ ቤት ይቆያል? እዛ ቤት ከቆየስ፣ የዝናሽ ባል ከሰማ ዝናሽና ባሏ ትዳራቸው ሊበጠበጥ ይችላል? ወይስ ደግሞ ነገሮችን በዝምታ ሊያልፍ ይችላል? ይህንን እንግዲህ በቀጣይ ክፍል የምናየው ነው የሚሆነው። ሰላም ውዴ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ለዚህ ቻናል አዲስ ና ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኑሀሚን ድራማ እንግዲህ በክፍል 33 የተፈጠሩትን እና ክፍል 34 ይፈጠራሉ ብለን የምናስባቸውን የምናወራበት ይሆናል ማለት ነው። በክፍል 33 እንግዲህ ብዙ ነገሮች ተፈጥረዋል። ቤዛ ናሆምን ይቅርታ ጠይቃ አሳምነው ወደ ቤት ለመግባት ጉዞ ጀምራለች። ናሆምም ይቅርታዋን ጠይቅ ተቀብሏት ቤዛን ወደ ቤት ለመውሰድ እና ቤተሰቦቹን ለማስፈቀድ ፕሮግራም ይዟል ማለት ነው። ቤዛ እንግዲህ ዋናው እቅዷና ፕላኗ እሱን አሳምና ይቅርታ ጠይቃ ልክ እንደምትወደውና እንደምታፈቅረው መስላ ገብታ ከሱ የምታገኘው ብዙ ጥቅም አለ ብዙ ነገር ለማድረግ እንጂ ናሆምን ወደውና ፈቅደው እንዳልሆነ እንግዲህ ስታወራ ነበር በባለፈው ክፍል እንግዲህ እሷም ያሰበችው ሊሳካላት ነው። እያለቀሰችም ቢሆን ቤተሰቦቹን ይቅርታ እየጠየቀች ነበረ። ነገር ግን ናሆን ቤተሰቦቹን ለማስፈቀድ ይህን ነገር ሲነግራቸው በጭራሽ ደስተኛ ሊሆኑ አልቻሉም። እሷም ይቅርታ እየጠየቀቻቸው ነበር። እነሱ ግን የእሷ ይቅርታ በጭራሽ ሊያሳምናቸው ስላልቻለ ናሆምን እንዲጠነቀቅ እና ልጅቷ የቀረበችው ለጥሩ ነገር እንዳልሆነ እንግዲህ እያወሩበት ነበር፣ እንዳያችሁት ማለት ነው። እንግዲህ ኑሀሚን ድራማ በክፍል ሰላሳ ሶስት ብዙ አዳዲስ ነገሮች ተፈጥረዋል። አንደኛው አዲስ ነገር ሀምራ እና ሆምን ማሳመኗ ነው። ሁለተኛው አዲስ ነገር ደግሞ ኑሀሚንና አባቷ እዛ ቤት መውጣታቸው ነው ማለት ነው። ሶስተኛው ና ሌላኛው አዲስ ነገር ደግሞ ዳግም ወደዛ ቤት መቶ እንግዲህ እናቱን ብዙ ነገር እያላት ይገኛል ማለት ነው። እውነቱን ካላወጣች ለአባቱ እንደሚናገር ና ከዚህ በኋላ ብዙ ነገሮች ሊበለሻሹ እንደሚችሉ ነው እየነገራት የነበረው። እናትየውም እዛ ቤት እንዲወጣላት ና ነገሮችን ልታስተካከል እንደምትችል እሷም ሕይወቷ እንዲበተንባት ስለማትፈልግ እዛ ቤት እንዲወጣላት ና ሕይወቷን በሰላም በፍቅር መኖር እንደምትፈልግ እየነገረችው ነበረ። እሱ ግን እዛ ቤት ሊወጣላት እንደማይችል ና መውጣትም እንደማይፈልግ እየነገራት ነበር ማለት ነው። ከዚህ በኋላ ዳግም እዛ ቤት ይወጣል ወይ ነው፣ ካልወጣስ ምን ሊፈጠር ይችላል? ምክንያቱም እሱ እዛ ቤት ያያቸውን ሴቶች በሙሉ እየተመኛቸው ይገኛል ማለት ነው። እህቱን ሳይቀር ነበር እየተመኛት የነበረው ቤተሰቡ ደግሞ የጓደኛዋ ልጅ እንደሆነ እንጂ የሚያውቀው እሱ የእናታቸው ልጅ እንደሆነ አያውቅም ማለት ነው። በተለይ አባትየው ይህን ታሪክ የምታውቀው ኑሀሚን ናት። ኑሀሚን ነበረ እንድትወጣላት ከዛ ቤት የምትፈልገው ኑሀሚንን ነው። ግን ኑሀሚን እዛ ቤት እንደፈለገችው ና እንዳሰበችው ወታላታለች ማለት ነው። ኑሀሚን እዛ ቤት በመውጣቷ እንግዲህ ሄዴብ እናት በጣም ነበረ እየተደሰተችው ማለት ነው። ኑሀሚን እዛ ቤት በመውጣቷ ደስ ቢላትም ነገር ግን ሌላ ጣጣ ነው እየመጣባት ማለት ነው። ዳግም ወደዛ ቤት መምጣቷ መምጣቱ እሷን በጣም ነበረ ግራ ያጋባት ያስደነገጣትም። በቃ ያልጠበቀችውና ይሆናል ብላ ያላሰበችው ነገር ነው ማለት ነው የተከሰተው። እንግዲህ ዳግም እዛ ቤት የሚቀጥል ከሆነ ትዳሯ ሊበጠበጥ ይችላል። ምክንያቱም እሱ በጣም እያስፈራራት ነበረ ለምንድን ነው አባቴን የሸወርሽው? ለምን ከሱ ሸውደሽ እኔን መውለድ አስፈልገ? ብቻ ብዙ መስቀለኛ ጥያቄ እየጠየቀ እናቱን በጣም እያጨናነቃት ይገኛል ማለት ነው ዳግም እንግዲህ መጨረሻው ምን ይሆናል የሚለውን የምናየው ይሆናል። ለዳግም እንግዲህ ሰራተኛ ብዙ ነገር ስለ ኑሀሚን እየጠየቀችው ነበር። እሱም ስለ ኑሀሚን አጥብቆ መጠየቁን ተያይዞታል። ይህን ጥያቄ መጠየቁን ደግሞ ቤተሰቡ አልወደደውም። እንግዲህ ኑሀሚን ድራማ በክፍል ሰላሳ ሶስት ዴቭ እንግዲህ የዝናሽ ልጅ መሆኑ ወይ ይታወቃል ወይም ደግሞ ሳይታወቅ ይቀራል። ብቻ ብዙ ነገሮች ሊፈጠሩ ይችላሉ።